አለታ ወንዶ ላይ አንድ እባብ እመታለሁ። አሜን። ዘርሽን የበላ እባብ አለ። ዘርሽን ያስጨነቀ ዘርሽ ጥግጥግ ይዞ በየዳርዳሩ ብቸኛ አድርጎ ዘርሽን ብቸኛ የሆነ ትዳር እየተቀበለ ትዳራቸውን ይበላል። ያለ ጊዜ ይገላል። ትዳር ከገባችሁ እንኳን ትወጣላችሁ፣ በገባችሁበት እግር ልብሳችሁን ሰብስባችሁ ትወጣላችሁ። እግዚአብሔር ዛሬ ይህን እባብ አለታውን ዱላ ያለውን እባብ በኢየሱስ ደም ዛሬ እንመተዋለን። አሜን። በኢየሱስ ደም ተመታ። አሜን። በኢየሱስ ደም ተመታ። ይኸውልሽ ከባድ ህመም፣ ከባድ ቁስል፣ ከባድ ስብራት በህይወትሽ ላይ ያለፈ በህይወትሽ ላይ ያለፈ በቤትሽ ላይ ያለ ከባድ አለ። የሚሰማ የሚያይ አለ። የሚሰማ የሚያይ አለ። የሚሰማ አለ

አንድ ሰው አይደለም፣ ትዳሩ አታክ የተደረገው በጣም ብዙ ሰው እና እግዚአብሔር ይሄንን እባብ አለታ ወንዶ ላይ ስለመታው፣ አሜን። እዚህ ከሆነ ነው አለታ ወንዶ ብንመታው፣ አሜን። አያያያያ አይመስልም፣ ግን ይሆናል። አሜን። አለታ ወንዶ ላይ እባቡ ተመቷል። አሜን። አንቺም ዘሮችሽም

ሚነግዱ ሚረግዱ አያቴ ነው አባቴ እዚህ ስም ላይ ተቀምጦ የብዞቻችሁን የዛሬ 68 ዓመት ሙሉ ዘራችሁን ሲራሰቃ የነበረው እባብ ዛሬ ተመታ። አሜን! ኦ እባቡ ተመታ። አሜን! እባቡ ተመታ። አሜን! በደንብ ስምኝ። ስፒሪት አያቶችሽን የተበቀለ መንፈስ ነው

ይሄ እባቡ ግን ዛሬ ተመቷል። አሚን ጎናቸው ያለውን ሰው እባቡ ሞቷል። በደምብ ንገሪት እባቡ ሞቷል። እባቡ ሞቷል። ስሚኝ፣ አሁን ስራሽ ይለወጣል ከዛሬ በኋላ። ምክንያቱም ትልቁ ሁለተኛው ጸሎትሽ ከቤተሰብሽ ከዘርሽ ቀጥሎ በጆሮሽ ከነግርኩሽ ኬዝ ቀጥሎ ትልቁ ጸሎትሽ የሥራሽ ጉዳይ ነው። ለምን እንደሚጠሉሽ አታቂም። ለምን እንደሚነሱብሽ አታቂም። ደግሞ ለረጅም ዓመት ባስቆጠርሽበት ስፍራ ለረጅም ዓመት ባስቆጠርሽበት ሥራሽ ረጅም ጊዜ በሠራሽበት ሥራ ላይ አሁን ተምረው አሁን የመጡ ሰዎች ከዛ ቦታ ላይ እንድትሄጅ ይፈልጋሉ። በጣም አቤት፣ እንድትነሺ ይፈልጋሉ። በሆስፒታል ውስጥ ስምሽን ያጠፋሉ። አቤት፣ በጣም ግድ የለም። ዛሬ እግዚአብሔር እባቡን ስለመታው ሰልፉ ተበትኗል፣ ሰልፉ ተበትኗል። ከዚች ደቂቃ በኋላ ስምሽን ላያዩት። አሜን። ደግሞ ሰው ሁሉ ተጠንቀቂያት። በህልሜ አይቻለሁኝ እና እሷን ተጠንቀቂ፣ የአንችን ቦታ ስለምትፈልግ ጠ ቁልፍ ሁሉ ተቀበያት ብለኛል። ቁልፍ ስጣት አለው እና የማጠንቅፍል ኃላፊ ነሽ እና አንዲት ስንጥር ስፔሊንግ እንዳትጽፍላት፣ ድምቡሎ ስፔሊንግ ስኪሪፕቶሽን አንስተሽ ወረቀት ላይ እንዳታሳርፊ። ያቺ ደብዳቤ ከስፍራሽ ልትነቅልሽ እንጂ እሷን ልትረዳ አይደለ። እግዚአብሔር ግን ዛሬ ጣልቃ ጣ ጣ። እባቡ ተመታ። እባቡ በኢየሱስ ደም ተመታ። አንድ ሰው ጮክ ብሎ እባቡ ተመታ ይበል። ኢየሱስ ጌታ ነው። አልጽፍም በይ። አልጽፍም ድገሚ፣ በደንብ አልጽፍም። ኢየሱስ ጌታ ነው። ዛሬ ያመለጥሽው አመላለት ስብሰባ ነበረኝ፣ ዊክሊ ሚቲንግ ነበረንና ጠፍቼ ነው አድሬ ለሊት ከስራ የመጣሁት። አንድ ሰው ጮክ ብሎ እባቡ ሞተ ይበል። ይኸውልህ፣ እንዲህ የእግዚአብሔር ተአምራት ጣልቃ ይግባ አላችሁ። በደምብ አሜን በል። ጣልቃ ይግባለህ። እባቡ ከሚዘረጋብህ ወጥመድ የእግዚአብሔር እጅ ጣልቃ ገባ። ከእባቡ ወጥመድ እግሮቻችሁ አመለጦ እጆቻች አመለጠ። ጤናች አመለጠ። ትዳርሽ አመለጠ። ቢዝነስሽ አመለጠ። መንፈሳዊ ህይወትሽ አመለጠ። የመጨረሻ ጮክበልና እባቡ ሞተ በል እባቡ ምን አለ? በቃ ወጥመዱ ተሰበረ ውልሽ ፖዚሽን ትቀይሪያለሽ። ጌታ ሆይ በቃኝ ብለሽ እየጸለሽ ነው። እግዚአብሔር እዛ ጋ ለምን እንዳስቀመጠሽ ታውቂያለሽ። አንቺ እዛ ጋ ባትቀመጪ ዶሮ በጣም ብዙ ሜስ ሆስፒታል ውስጥ እባቡ ይሠራ ነበር። የአንቺ እዛ ጋ መቀመጥ ለእባቡ አልተመቸው ግን ልንገርሽ፣ አይናቸው እያየ ትለቃለች ብለው ሲጠብቁሽ እግዚአብሔር ዙሪያሽን ለውጦታል። ሰልፉ ከቢሮች ተበተነ። ሰልፉ ከቢሮች ተበተነ። ከስራሽ ላይ ተበተነ። የማየው ነገር ከመስከናዬ ያያግደኝ የምስማው ማተን ከማ ወደሚገርም ስፍራ ተወጫለሽ። የሰማሽ ነው። አሁን በጆሮሽ ስሙን የነገርኩሽ ሰው ስልኩን እንዳትቀበይ፣ እንዳታወሪ ምክንያቱም እሱ የእሱ መካሪ ነው። ገባሽ? ጻፊ። ደመና የለም ኢየሱስ ጌታ የእድገት ደብዳቤ ይሰጥሻል። አሜን። ደሞዝሽ ይቀየራል። ወይኔ ጌታ፣ እባቡ አንቆ የያዘውን ደሞዝ አስተፋል። ደሞዝሽ እጥፍ ይሆናል። አሚን። እዚ ጋር ኤች ጻፊ፣ አይ ጻፊ፣ የእድገት ደብዳቤ ላይ ማየው ፊደል ነው የምነግሽ፣ ቢ ጻፊ፣ ኤስ ጻፊ፣ ቲ ጻፊ፣ ስምሽ ነው። በቃ በእነዚህ ስሞች ላይ ደብዳቤው ይመጣል። አሜን። ልጨርስልሽ። አር ጻፊ። ታሪኩ ማነው ታሪኩ? አባቴ ነው። እግዚአብሔር ምስክሬ ለአስራ ሰባት ዓመት ከጌታ ዘንድ ትልቅ ለውጥ ስጠብቂ ነበር። አንድ ሰባት አስራ ሰባት አስራ ሰባት ዓመት አገልግያለሁ። እቺ ቀን ግን አሜን፣ ድንገት ኢየሱስ የመጣባት ቀን ነች። አሜን፣ ድንገት እባቡን ሰብሮ በባቧ ናት ላይ የቆመበት ቀን ነው። ለልጆችሽ ትንሣኤ ሆነ። ለጤናሽ ትንሳኤ ሆነ። ለስራሽ ትንሳኤ ሆነ። አንድ ሰው ጮክ ብሎ ትንሳኤ ሆነልኝ ይበል። ጠጋ በይ ነኝ። ቴንኪው ጂሰስ እጆች ናቸው። ቴንኪው። አለቀ፣ አለቀ። የጸሎት ጉልበት ተመለሰ። ያገኘኝ ሰው አይደለም፣ ሰው አይደለም ያገኘኝ ያገኘኝ ራሱ ኢየሱስ ነው፣ ራሱ ኢየሱስ ነው። ትንሳኤ ሆኖልኛል፣ ትንሳኤ ሆኖልኛል። አጨብጭቡ!